ወይዘሮ ሚላት ወደ ዶክተሩ ሂዳ በጣም አፈጠጠችበት። ምክንያቱም ከጓደኛው ከባዮች ጋራ ሂዳ ያደረጉትን ነገር ምርመራ እንዴት ሊቀየር ቻለ በሚል ነበር። ዶክተሩ ደግሞ ምን ሆነው ነው እነዚህ ሰዎች የሚጮሁት? እኔ በትክክል ነው የሰራሁት፣ ምን የተፈጠረ ነገር ኑሮ ነው እያለ ራሱን ይጠይቃል። ምክንያቱም ዶክተሩ ከዚህ በፊት እንግዲህ ውጤቱን ደሙን ከወሰደ በኋላ ያው እንደውም አንድ አይነት ሲመጣበት እኔ ለምንድ ነው መጀመሪያ ለሰላም ሰላም ደም ሰታ ስታድናት እህ ትሆናለች ብዬ ያልጠረጠርኩት ብሎ ራሱን ጠየቀ። ከዛም የዶክተሮች አንድ ድንገተኛ ታካሚ መጥቶ በአስቸኳይ ሲጠራ ፋይሉን ጠረጴዛ ላይ ቁጭ አድርጎት ወጣ። በዛን ጊዜ ነበር ወይዘሮ ባይ ውስጥ ነርሷን ገንዘብ በመስጠት እንግዲህ ያንን እንትን ውጤት እንድትቀይር እጇን ያስረዘመችው አይሳይታችሁ ከሆነ ደግሞ እርግብ ይህንን ምርመራ ማድረግ አለባቸው። ዝም አትበይ መደረግ አለበት እርግብ መሆኗ መታወቅ አለበት እያለች ስትገፋፋት አይታችሁ ነበር። ምክንያቱም ይህን ነገር እንደምትቀይር ይህን ነገር እንደምታደርግ ስላወቀችው ይህን ነገር አድርጋ ያ ንብረት ወደ እርግብ ሲዛወር ሲዛወር ውርስ ስትሆን ከዛ መካከል ላይ ወደ እሷ ለማገኘት ነበር ሀሳቧ። ግን አንድ ሰው በህይወት እያለ ወይዘሮ ሚላት በህይወት እያሉ ሙሉ ለሙሉ ንብረቱን በእርግብ በኩል አገኛለሁ ብላ ማሰቧ ባዩሽ የተሳሳተች ናት አስተሳሰቧ ማለት ነው። በዚህ ጊዜ ዶክተሩ ተደናገጠ። እንዴት ሊሆን ቻለ እያለ ራሱን መጠየቅ ጀመረ። በፍጹም ይህንን ምርመራ እኮ እኔ አካሂጀው እርግብ ሳትሆን ሀና ናት እውነተኛ እና ልጅቱ ሀና መሆኗ እያለ ግን፣ ማን ነው ይህንን ይሄንን የቀየረው እያለ እሱም እራሱን መጠየቅ ጀመረ። ዶክተሩን ያስደነገጠው ነገር እኔ ነው የምርመራውን ያካሄድኩት እንዴት ይሄ ነገር ተፈጠረ እያለ ነበረ። ሆኖም ግን ያ መረጃ በቢዩሽ እጅ ገብቶ መቀየሩን አላወቅም ነበር። ሰላም፣ ሰላም ውድ የቻናሌ ተከታታዩ፣ ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በእርግጥ አንዳንዶቻችሁ ዶክተሮችን ስራ የሚያዘናጋ ነው ብላችሁ የምትናገሩ ልጆች ነበራችሁ። ሆኖም ግን ሁሉም ዶክተር አገልጋይ ነው ማለት አይቻልም። ብዙሃኑ እንደዚህ ገንዘብን ራሱን ቃል የገባውን በመካድ ገንዘብን በማስቀደም የሚሰሩ አልፎ አልፎ ስላሉ ለነዛ ትምህርት ይሆናል ብለን እናስባለን እንጂ ሙሉ ለሙሉ ዶክተሮች የሰው ውጤት ይቀይራሉ የሚለውን አእምሯችሁ ላይ መቀረጽ የለባችሁም። በእንደዚህ አይነት መንገድ እየተሰራ እንዳለ እንዲያውቁት ነው በአብዛኛው ኮመንት ላይ ስለጠየቃችሁ እርግብ ደግሞ ሀናን አነቀቻት። ምክንያቱም እንግዲህ ለምን ታንቂኛለሽ ስትላት ሀናዬ አንቺ ከህይወቴ ውጭ ብዬ ከዚህ በፊት ብዙ ጊዜ ነግሬሻለሁ ብላ አስጠነቀቀቻት። ወይዘሮ ባዩስ ያቀናበረችው ነገር ሁሉ እየተሳካላት ነው። ከዶክተሩ ላይ እንግዲህ እንድትጮህ ያደረገቻት ወይዘሮ ሚላትን ነው። ይህ እቅዷ ነበር፣ ስትፈልገ ነበረ። ወይዘሮ ሚላት ደግሞ ሙሉ ለሙሉ እሷን እያመኗት ነው። ምክንያቱም ከእሷ ፊት የምትለውና ለእርግብ የምትለው ነገር የተገለባበጠ ነው። ለእርግብ ራስሽን ፈጠን አድርጊ እንዳታምኒ ስትል ለወይዘሮ ሚላት ደግሞ አይ መመርመር አለባች፣ ምርመራ መሆን አለበት እያለ ነው ማለት ነው። ስለዚህ ይህን ነገር እያደረገች እያደረገች ነው። ወይዘሮ ባዩሽ እንግዲህ ያዘጋችው ወጥመድ በስነ ስርአት አዘጋጅታና አልድማ የምትራመስ ሴት ናት። ስለዚህ ይህም ያደረገችው ሀናና እርግብ ምርመራ እንዲያደርጉ በምትፈልግበት አድርጉ እያለች ገፋፍታል። ምክንያቱም እሷ ስላዘጋጀች እሷ ያለችው እንዲሳካ እና ትክክለኛ ነው ብለው እንዳይሉ ወይዘሮ ሚላት ግን ይህንን ነገር እንዴት ችላ እንዳሉትና እንዳልተገነዘቡት ይገርማል። ባዩሽም እንግዲህ ያለችው ነገር እንዲሳካላት ወጥ መዷን እንግዲህ ሁሉን ነገር አዘጋጅታ የምርመሪያ ወጣቱን አዘጋጅታለች። የሀናን ወደ እርግብ የእርግብን ወደ ሀና እንዲገለበጡላት እዛ ውስጥ ያሉ ዶክተሮች እንግዲህ አነጋግራለች። ሀናንና ሰላምን ሲመረምር የነበረውን ዶክተር ነበር። ያነ ዶክተር እንግዲህ የሰላምን እና የሃና ንህትና ማስያቅ ነበር። ወደኋላ ተመልሶ ከዚህ በፊት እንዴ ሰላም እኮ ራሷን ስታሳለ ደም የሰጠች ጊዜ ለምንድን ነው፣ ተመሳሳይ ነበር። የዛኔ እንዴት ልብ አላልኩም? ግራ የሚገባ ነገር ነው አለ እኔ ግን የደም መሰጠቷን ሰላም ህይወቷን ማትረፏን ነው እንጂ በጭራሽ ወንድምና እህትም ይሆናል ብዬ አላሰብኩም ምክንያቱም የሀናን ታሪክ አላውቅም ነበር ሀና ቤተሰቦች ኑሯት አይኑሯት አላውቅም ነበር ሰራተኛ መሆኗን ብቻ ነበር ከዛ ፋይሉን ቁጭ አድርጎ ነው እንግዲህ ጠረጴዛ ላይ ሌላ ፔሽን ለማሳከም እየበሄደበት ቅጽበት ነበረ ወይዘሮ ባዩሽ የላከቻት እንግዲህ ሌላ ነርስ ስለነበረ ያን ነርስ ገንዘብ በቂ ገንዘብ ሰጥተው ስለነበረ ያነው ወረቀት አቃይሮ አስቀመጠው ማለት ነው። እሱ ግን ትኩረት ሳይሰጥ ውጤቱን ብድግ አድርጎ ለእነ ወይዘሮ ሚላት ይሰጣል። ወይዘሮ ሚላትም ሲያዩት እንዲህ ድሮም እኮ እኔ እርግ ብናት ልጄ ብያለሁ። እርግጠኛ ነኝ ይቺ ልጅ ገንዘብ ልትበላ ልታሳስት የመጣች ልጆቼ ጋራ እኔ ልታጋጭ የመጣች ናት ሀና ስትል አመነች ወይዘሮ ባዩሽ አየሽ፣ እኔም እኮ ብይሻለሁ። አጭበር አጭበርባሪ ናት ልታጭበረብርሽ እንደመጣሽ ነው። እንዴት ብላ ነው ሰራተኛ አንቺ ልጅ ልትሆን የምትችለው? እያለቻት እንግዲህ ስትነግራት፣ አዎ ሊያምኑ አልቻሉ። አሁን ግን ልጆቼም ያምናሉ ማለት ነው ይህን ውጤት ሲያው አሉ ስለዚህ እርግብ የኔ ልጅ መሆኗ መቶ በመቶ ተረጋግጧል። ብላለች እና ለዶክተሩ አሳየው። ዶክተሩ ደግሞ በጭራሽ ሀና የአንቺ ልጅ ናት፣ እኔ ራሴ ኔ ደም የመረመርኩት፣ ማን እንደቀየረው አላውቅም፣ ግን በፍጹም ነግሬሻለሁ። ባዮች ግን ሁለቱንም ልታቀሳሰር ነበር የተጓዘችው አንቺው። ምናልባት ዶክተሩ እውነት ሊሆን ይችላል፣ እስኪ እኔ ላንብበው አለች እና ተናዳ ተቀበለች። ባዩሽም ካየች በኋላ በውስጧ ተነቃቢ መሰል እያለች ግራ ተጋባች። ከዛ እየቀለድክብ ነው፣ እዚህ ጋ እርግብ ነው የሚለው ምን ማለት ነው? የቃዣ መሆን አለብህ አለችው። ዶክተሩ በፍጹም አላት፣ እኔ እየቃዣ አይደለሁም። ይህ ነገር ማን እንዳደረገው መውጣት አለበት። ሰላምና ምላሴ ደግሞ በጣም አዘኑና ተደናገጡ። እንደ ምን እየተሰራ ነው ያለው በእኛ ቤት ውስጥ ምንድ ነው እየተፈጠረ ያለው? ሀና የእኛ እህት ናት ማለት ነው አሁን። በፍጹም የእኛ እህት መሆን ያለባት ሀና ናት አለ ሰላም። እንደ ምን እንደተፈጠረ ልናውቃ ቃትን ከዶክተር በላይ። ከዛ ወይዘሮ ባዩሽን በጣም ተደስታ የሰላም እናት ግን በጣም ተናደል። ከዚህ በኋላ ከልጆች ህይወት ከኔ ምሆት አርፈሽ ትቀመጪ ስራሽን ስሪ ስራሽን ስሪ ካልቻልሽ ደግሞ አለበለዚያ ወይ ህይወትሽ ሌላ ችግር ይመጣብሻል እና ወይ ከስራ አባራርሻለሁ፣ ስትል ኮስተር ብላ ተናገረ። ሀናም ደነገጠች። ሀና ምንም የምታደርገው ነገር ስለ እውነት እንዳለው ግን ታውቃለች። ግን የተቀየረው ከዶክተሩ እንደሆነ እንደማቷሽ ታውቃለች። ግን ልትረዳት እና ማንም ሊያምናት አልቻለችም። ሰላምና ምላሴም ትተዋት ሄዱ። በጣም ተደናገጡ። ግን እቤቱ አልቅሳ ወደ ስራ ተመለሰች ሀናየ ከዛ ከስራ ስትመለስ ቅጽበት ደግሞ እንግዲህ ይች እርግብ ደግሞ ያነቀቻል አሁን ደግሞ ካልሆነ መድኃኒት የተመረዘ ምግብ ስጫትና አስወግጃት እያለች እንግዲህ ወይዘሮ ባዩች ሌላ ሴራ እየጠነሰሰች ትገኛለች እርግብ አንቺ ምግቡን ቀጥ ብለሽ ያዥው ምክንያቱም ምግብ ለነሱ ከቀረብሽ በኋላ ለሀና ሌላ ምግብ ላይ የተመረዘ አድርገሽ ስጫት እና እስከ ወዲያኛው ማሰናበት ነው አለተፈረ። አክስቴ ምንድነው የምታስቢው? ድሞ ጭራሽ እንዲ ከሀጢያት ላይ ሀጢያት እየጨመርን መሄድ? ዘን ብለሽ አንቺ የምልሽን ኩቻ አድርጊ አለቻት። ሰላም ግን ምን እንደተካሄደ እንደው ግራ ገብቷታል። የዚህ ቤት አባል ነኝ እያለች እህቴ የምትዋሸው እንድታቆም እፈልጋለሁ አለች። በቃ እርግብ አርፈሽ ተቀመጪ። ሀናን አንድ ነገር እንድትናገሪ አንፈልግሽም አሏት። ሰላም እና ሀና መናገር ቋንቋ መወለድ ቋንቋ ነው እና ከዚህ በኋላ ሀናን እህታችን ናች። እኛ አምነን እንቀበላታለን። አንቺም እህት ነው የሚለሽ በዚህ ቤት መኖር ትቻለች። ግን ሀናን አንድ ነገር እንድታደርጊያት አንፈልግም ሲሉ ሰላም ተናገረቻት። ለምን ሰላም ያደረገችላት ውለታ ስለምት እየቀለርሽ እንዳይሆን ሰላም እ አለቻት አልቀልድም። በዚህ አልቀልድም። እኔ ምርመራው ምንም ሆነ ምንም ሀና እህታችን ነች። ስለዚህ ለኔና ለመላሴ ትልቅ ነገር ያደረገችልን እህታችን ናት። ከህይወት መታደግ በላይ ምንም የለም፣ ህይወታችንን ታድገናል። ስለዚህ ከዚህ በኋላ የኛ እህትና አንቺም እህት ነሽ ብለሽ ተቀመጭ፣ እሷም እህትና ብዬ ተቀመጭ አንድ ነገር ብታደርጊ ግን እኔም የማደርግሽ ናቃለሁ ስትል ሰላም እርግብን አስጠነቀቀቻት። አሁን ከዚህ በኋላ ምንም ነገር እንደማታደርግ ራሷን ጠየቀች ማለት ነው ከዛ እንግዲህ ህክምናውን ያው አባቷም እየተካሄደ እየወሰዱ ነው ወደ ቤታቸው ተሽሏቸው፣ ወደ ቤት ተመልሶላቸዋል። ይህን እስካሁን ግን አቶ ኖላዊ ያወቁት ነገር የለም። አሲር የእንጀራ አባቱ ሊሞት እንደሆነ፣ ጣረ ሞት ላይ እንዳለ ተናገረ። እንግዲህ እና ከእንጀራ አባቱ የምን እንደሚያጥር ፍቅር አባቴ ይፈልጋልና ቶሎ ያለችው ነው። ምናልባት የመጨረሻ ኑዛዜው ንብረቱ ሊሰጠው ሊሆን ይችላል። ምን ይታወቃል? ምላሴ ደግሞ ጆሮ ደግሞ የአባቱን ንብረት ወርሶ ሀናን አግብቶ ሊኖር ይችላል። ለምን አሁን ሀናና ና አሲር በጣም ነው የሚዋደዱት። አባትየውም አንድ እንዲሆኑላቸው ይፈልጋሉ እንጀራ አባቱ ገንዘብ የሚወድ ስግብግብ ስለሆነ ወደ እኔ ያዞረዋል ብሎ አይጠራጠርም። ግን ለማንኛውም ሂጄ መስማት አለብኝ ሲል ግን አባት እንጀራ አባቱን እንደማይወደው ደጋግሞ ተናግሯል። እንግዲህ ሀና ከቀን ወደ ቀን ስቃዋ እየበዛ ነው። ወይዘሮ ሚላት አሁንም ስቃዋን እየቀጠለችባት በህይወታችን እንዳትገቢ አባትሽን እያሳከምኩልሽ ከዚህ በኋላ አንድ ነገር አትፈልጊም፣ ከልጆችም እንድትርቂ ነግሬሻለሁ ሲሉ አስጠነቅ ለምላሴም እንግዲህ ወደ ዶክተር ቀጥሬ አሳክመዋለሁ። እስከሚመጣለት ብቻ ነው የምትንከባከቢው። በቃ ሌላ ነገር ችግር ልትፈጥሪቤት ይችላለ ሲሉ ሰላም ደግሞ በፍጹም ማየ እንዳትናገር ያትሀናል እና ሀናን የምትናገሪያት ከሆነ እኔና ምላሴ አንቺ እናትነትሽን አንቀበልም ሲሉ አስጠነቀቋል። ምላሴና ሰላም አሁንም ቢሆን ለሀናዬ ናቸው።